አሰላሙዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰብ እንዴ ናችሁ? ዴና ናችሁ? አልሀምዱሊላህ ከኔ ጋ ሁሉ ሰላም ሁሉ መልካም። በያላችሁበት አለም ዳርቻ ሰላማችሁ ብዝት ብዝት ትርፍርፍልኝ እያልኩኝ ዛሬ በአዲስ ቪዲዮ ከች ብዬ አለሁ ማለት ነው። እስከ መጨረሻ እ ቪዲዮ ላይክ፣ እስከ መጨረሻ ተከታተሉ፣ እስከ መጨረሻ አዳምጡልኝ። ላይክ ማድረጋችሁን እንዳትረሱ ይጠቅመኛል። ላይክ ላይክ አደርጉ፣ ቪዲዮ ሼርም አድርጉ እላቸዋለሁ። የምታበረታቱኝ ላይክ ሼርም የምታደርጉልኝ ከልብ አመሰግናቸዋለሁ። የኔ ውድ የመዳም ቅመሞች ሁላችሁም በጣም ከልብ አመሰግናቸዋለሁ እላቸዋለሁ። እና ዛሬ በደኔ እየሄድን ነው። በደኔ ሰርፕራይዝን ፈማናም እስከ መጨረሻ ቪዲዮ ጤንክ በደኔ ወስደን ሳር ቤት ነው የምናነጥፈው አ፣ የሚያምር ቤት ብታዩ ማሻ አልላ የገጠር ቤቶች ወላይ ተቀመጭኝ፣ አትይጂ አትይጂ። እና ወስደን እና አጥፋለን፣ ፋፍሽ አርግተን እመጣለን። እስከ መጨረሻ ከኔ ጋሁኑ በላይክ ላቻለሁ እና ያው ቪዲዮ እናንተ ያያችሁ አንዳን ነገር ሰሞኑ ሚዲያ ላይ የሚወራ ነገር ሙቤ ቤት ቲክቶክ ላይ ራሱ ሙቤቤቴ እየተወራ ያለው ነገር እኔ ራሱ የገረመኝን ነገር እስቲ እየተወሰነ እናወራለን። እናንተ ቪዲዮን እያያችሁ እየሰማችሁኝ እያዳመጣችሁኝ ላይክ ያረጋችሁ እስከ መጨረሻ ከኔ ጋር ሁኑ ህላችኋለሁ። እና አንዳንድ ዩቱበሮች በጣም ይገርማሉ። ወላሂ ላዚን እኔ በጣም ነው የገረመኝ። በቃ የሆነ ትልቅ የራሳቸው ኑሮ ያላቸው አንዳንድ ሰዎች ማለት ነው። የራሳቸው ትልቅ ኑሮ አላቸው። የራሳቸው ንግድ አላቸው። ግን በዚህ ላይ ገና የሰው ሀቅ እንዴት ነው የሚበሉት? ጥያቄ ሆነብኝ። ወላሂ የሰው ሀቅ እንዴት ነው የሚበሉት? የሰው ሀቅ እንዴት ነው ይዞ እንቅልፍ የሚይዛቸው? ብዙ ልጆች ማአት ናቸው። አንድ ልጅም አይደለችም። የሆነ አንድ ልጅ ናት፣ እቃዋን አልከላከልኳትም ምናምን ብላ ዩቱብ ቪዲዮች ሰርታ ነበር ማለት ነው። ሳአዲና አሊ የሚባሉት ማለት ነው። ሱብሃናላ የዩቱበሮችን ስም ያጠፋሉ ወላሂ። ስንት የማይመቻቸው አሉ። ስንት ልጆች አሁን ብዙዎቹ የሚያዙት ቤተሰብን ግዙ ብሉ፣ ቤተሰብ ብሩን በገበያ በሚናሚን በሌላ ወጪ ያጠፋሉ እንጂ ይሄን ምሳሌ የታዘዘ እቃ ሙሉ በሙሉ አንድ በአንድ አይገዙም። ሙሉ በሙሉ አይገዙም። ለራሳቸውም ቢሆን እቃ በሌላ ወጪ ነው ብሩን የሚያጠፉት ማለት ነው። በመሆኑ ቦታ ነው ብሩን የሚያጠፉት እንጂ እቃ መቶ በመቶ አዛቹ እንደምትሊኩ ሰርፕራይዝ ስታደርጉ ማለት ልክ እንደዛ ሙሉ በሙሉ አይገዝም። የማንኛውም ቤተሰብ ከዚህም በፊት እኔ ዱባይ ዱባይ የነበርኩ ጊዜ እናቴን አርጌ አልኳትን አታደርግም አይቻለሁ በራሴ ስልክ ሳይቀር በሰው ማለት ነው አስገዝቼ የሰጠውበት ጊዜ አለ ይህን ልላቸው ፈለግኩ ለምንድን አሁን ብዙ ልጆች እየፈሩ ነው ምሳሌ ይሄንን እያዩ እንዴት ነው ቤተሰቦቻችሁን ሰርፕራይዝ የሚያደርጉት እንዴት ነው ምሳሌ ሰው ሰውን አስደስታለሁ ብሎ የሚያስበው አሽበርባሪ በስቷል ሰርፕራይዝ ስታደርጉም ሰውን ስታዙም ሰው ምረጡ። ውድ የመዳም ቅመሞች እንዳትበሉ። አሁን ሰዓት አጭበርባሪ በዝቷል፣ ወላሂ ሌባ በዝቷል፣ የሰው ሀቅ የሚበላ በዝቷል። እኔ ይገርመኛ፣ እንቅልፍ አይዘኝም። ወላ ላዚን ላዚን ይሄ አሁን የሚወሰኩት ሰርፕራይዝ በደነ ትላንት ነው፣ ብሩ ገባ። ብሩ ትላንት ገባ፣ ዛሬ አደረስኩት። ምሳሌ ይሄ ቪዲዮ ሮብ ነው የተቀረጸ፣ ማክሰኞ ብሩ ገባ፣ ኢቃን ኢሮብ ወሰትኩለት ቪዲዮ የሚለቀቀው ሐሙስ ነው እና ምን ሊላችሁ ፈልጌ ነው፣ እንቅልፍ አይዘኝም። የሰው ትዛዝ ምናልባት ከበዛልኝ ካለኝ እንደሚንም ምን ማርግቼ በቀን ሁለቴ ጤፎ ምናምን ከዚህ በፊት በመኪና ማለት ነው የሶስት ልጆች የሶስት ልጆች የአራት ልጆች አንድ ላይ አርግቼ ኮንትራት መኪና ይዤ፣ ምክንያቱም ትዛዝ ሲበዛብኝ ከላይ ለማቅለል ማለት ነው። እንቅልፍ አይዘኝም ወላ የሰው ብር አካውንቴ ላይ ካለ የኔ ብር፣ አሁን ሰው ላይ የኔ ብር አለ እንጂ የሰው ብር በኔ አካውንት እንዲኖርም አልፈልግም። የለም በጣም ይጨንቀኛል። እንቅልፍ ይዘኝም ባይገርማችሁ። እንዴት ነው ግን ይሄ ሰው ይሄ ሰው ሁሉ ብር ይዛ እንዴት ነው የሚተኙት? ልጆቹን በሰው ብር ነው እንደሚታሳድገው። አረ አላህን ልትፈሩ ይገባል። አንዳንድ ሰዎች አላህን ልትፈሩ ይገባል። በስራቱ ነገ ይሞት አለብን። ያ ሰው አቀት ብሉ። ወላሂ ትዛዝ ካዘዙ በስራት በወቅቱ አድርሱ፣ አድርሱ እንደምን ማርክታ ይሄ እንዳትሳሰቱ ደሞ ጽፋቸው መያዝ አለባችሁ። የእቃን ዝርዝር ማለት ነው። ከነሲ ማ ከተቻለ እቃውን ጽፋችሁ መያዝ እንዳትረሱ ማለት ነው። አሁን ብዙዎቹ ሰርፕራይዝ በየቦታው ብዙ ሰዎች ወጥቷል። ድሮ ብዙ ማን ነበር አንዳንድ ነበር፣ አሁን በየሀገሩ ሰርፕራይዝ የሚያደርግ ሰው በዝቷል። በዛም ልክ ደሞ ቤተሰቦቻቸውን ሰርፕራይዝ ማድረግ የሚፈልጉ ብዙ አሉ። አሁን እንዳልኳችሁ ነው። ይሄንን አድርግ ይሄንን አድርግ ቢባል ቤተሰብ አያደርግም የብዙ ቤተሰብ አያደርግም። ሙሉ በሙሉ ሁለት ነገር ግዢ ካልሽ አንዱን ነው የሚገዙት። ምሳሌ ለዛ ነው አሁን ብዙ ልጆች በተለይ ገጠራማ አካባቢ ምናምን የሚያዙት ማለት ነው። ስለዚህ አላን እንድትፈሩ ይገባል። ስራችሁን ሲሰሩ በሀቅ ስሩ። የሰውን ስሚም አታጥፉ። አሁን ዩቱበር የዩቱበር ስም አታጥፉ። ወላ ስንት በሀቅ የሚሰራ አለ። ልክ እንደኔ አሁን እኔ ወላ ላዚን አንድ አንድ ቀን ካሳደርኩ እንቅልፍ አይይዘኝም? በቃ እያሰብኩ ነው ፕሌን ነው ማደርገው ነገ የዛ ሄዳለሁ ተነጎዳ የዛ ሄዳለሁ ብዬ ማለት ነው። ልክ እንደዚህ በሀቅ የሚሰሩ ደግሞ ብዙ ዩቱበሮችም አሉ፣ በሀቅ የሚሰሩ አሁን እኔ ራሱ ብዙ ልጆች ናቸው ቡታጅራ ማለት ነው። እነ እከሌ ቢር በልቶኝ፣ እነ እከሌ ቃ ይዤ ነበር አላደረሱልኝም፣ እስ ጠይቅልኝ ብላ አንዱ እንደው ደውዬ ጠይቄ ቡታጅራ አንድ ንቃብስት ናት ጠይቄ፣ ይኸው ነገ ይሄድላታል አለች ደውዬ ማለት ነው፣ ጠየኳት ባጋጣሚ ቢዚ ሆኜ ነው ሚና ምን አለች? በሚቀጥለው ቃን ላከቻት አንዳ ማለት ነው። ሌላስ ሁለት ልጆች አሉ፣ ሌላ ዩቲዩበርም ቡታጅራ ማለት ነው። አዛ እቃዋ አልደረሰም ወይ ደሞ ስልኪ አትመልስም ብሎ የሚያለቃቅሱ የአላባ ልጆች ማለት ነው። እስከ ሶስት አራት የሚሆኑ ልጆች እኔ ጋር እራሱ ገብተል ቡታጅራ አርጄ ነበር። አረቢያን መጅሊስ እኔ ጋር የለም። እኔ ብዙ ጊዜ ሰርፕራይዝ አድርገው፣ ይሄ መካከለኛ ነገር ነው። በቀኛ ሱቅ የተዘጋጀ ነው በትንሹ ከአረቢያ መጅሊስ ይሻላል። ለምሳሌ ገጠር ደግሞ ምናምን አረቢያ መጅሊስ ውድ ነው፣ እስከ 100 ሺህ አውጥታችሁ ምንም በስራት ስለማያ ዘ ገጠር፣ ይሄ ለገጠር በቃ ምቹ ነው። የገጠር ምን ነጠፍ ነገር ነው፣ ብዙ ነገር እኛ ሱቅ ያለው ነገር ባጠቃላይ። ስለዚህ አንቺ ጋር ስለሌለ እዛ ቡታጅራዝ ጂ ነበር አረቢያ መጅሊስ ስልቀት መልስም። አሁን 3 ቶሮ ነኝ አንድ መቶ ነኝ የሚሉ አሉ። ይሄ ዩቲዩበሮች አላን ልትፈሩት ይገባ ይገባል። ምን አልባት ይሄን ሪካርድ እየሰማችሁም ከሆነ አላህን ሊፈሩ ይገባል። ስራችሁን በሀቅ ስሩ። በተግባር በቃ በሀቅ ስትሰሩ ሌላ ሌላ ሌላ ካስተመር ይመጣል። ያንዷን በተግባር ስታደርሱ ሌላ ካስተመር ይመጣል። በሷ በኩል ሌላ ይመጣል። ወይኔ፣ እንዴት ነው የሰውን ብር ወስዳችሁ የማትመልሱት? በማንኛውም ሁኔታ ውስጥ ሆናችሁ ድምፅ መመለስ አለባችሁ። አውርታችሁ ብር ካስገቡ በኋላ ብዙዎቹ አይመልሱም። እነ ሳዕድና አሊ የሰው ብር ማዕት ቢታዩ በየኮሜንቱ የኔም አለ የኔም አለ። ወላሂ ላዚም ከሚሊየን በላይ ነው የልጆች ብር ደረሰኝ። በአጠቃላይ ሙቤጋ ሊኳሉ አይታችሁ ከሆነ ቲክቶክ ላይ መረጃውን አይመልሱም። መሻል መልስም አልኩ መቼ የለም አልኩ ምናምን ትላለች። አስመሳይነት ግን እንደዚህ በዚህ ልክ መቼም አስቤ አላቃ፣ ወላሂ አስቤ አላቃቸው። ሰዎች ናቸው እነዚህ መልካም ሰው የሚመስሉ እንደዚህ በዚህ ልክ የሰው ቅንት ያደርጋሉ ብዬ አስቤ አላቅም። አሊ እና ሳአዲ ማለት ነው። ወላሂ ስራቸውን በሀቅ ቢሰሩ ምን አለ? ምን ጎደለባቸው? ምሳሌ ፍርቁቅ ያለ ህይወት እየኖሩ ነው። ለራሳቸው ደስ የሚል ህይወት ለራሳቸው እየኖሩ የመዳም ቂማ ብሪ ይለቃቅማሉ። ከዚህም ከዛ የታዘዙትን በስርዓት ማድረስ አለባቸው። አላን ሊፈሩ ይገባል። የዩቱበሮች በአጠቃላይ ስምም አታጥፉ። እኛ መልካም መልካም ዩቱበሮች አለን፣ በትንሹ በስራችን ብቻ የምንቀሳቀስ። የብዙ ልጆች ብር ሰብስቦ ሰብስቦ ነው መሰለኝ ስራ እራሱ የሚከፍቱት። አውዙ ቢላ ምነ ሸጣን ስትጀመር በረካም አይኖረውም። ከለታት አንድ ቀን ሊከስር ይችላል። የሆነ ነገር ሊገጥማችሁ ይችላል። የሰው ሀቅ ያለበት ነገር ወላሂ ጥሩ አይደለም። በራሳችሁ በትንሹ በተሰጣችሁ ነገር፣ በትንሹ ባላችሁ ነገር ተደስታችሁ ስትኖሩ በረካውም በሀቅ ስሰሩ በረካውም አላህ በረካ ይጨምራል። ወላሂ እድሜ ይኖረዋል የሚሰሩት ነገር ሱቅ ሊከስር ይችላል። ከስራ ልታውት ትችላለች። ምሳሌ የሰው ቀበዛበት ነገር ሰላም የለውም መቼም ቢሆን። በሀቅ ስራ በትንሹ ቢሆን በሀቅ ሲሰራ በረካ አላ ይሰጣል፣ በረካ ይኖረዋል። ገባችሁ? ስለዚህ እና ሌላ የዩቱበሮችን ስም ባታጠፉ የሰው ሀቅ መልሱ። እነ አሊ ማለት ነው ሳአዲ ምናልባት እየሰማሽም ከሆነ ወላሂ የሰውን ሀቅ ማልሽ። በያንዳንዱ እቃውን ማድረስ ከቻልሽም እቃውን አድርሽላቸው፣ አለዘብራቸው ማልሽ። ወላሂ በጣም ያሳዝኑኛል። እኔ መዳም ቅመሞች እኔ በጣም ነው የሚያሳዝኑኝ፣ ባይገርማችሁ። ምክንያቱም እኔም መዳም ቅመም ነበርኩኝ። ኩሽና ላይ ታሚሜ አኪም ቤት የሚወስተኛ ጥቼ መተኛትም የለም። ታሚሜ ራሱ ወገቤን በስፍራ ማለት ነው፣ በስፍራ ወገቤን አስሬ የሰራውበት ጊዜ አለ። ኪችን ላይ ምግብ ነበር የሚሰራው እንደዚህ ታሚሜ ሐኪም ቤት የለም፣ መተኛት የለም፣ ወገቤን አስረ የሰረውበት ጊዜ ያለ ታሚሜ። እንኳን እንደዚህ የሆኑ የመዳም ቅመሞች ያገኙትን ብር ቤተሰቦቻቸውን ደሞ አስደስታለሁ ብሎ በዚህ ሲለፉ በዚህ ብራቸውን ሲያስገቡ በእናንተ በዩቱበሮች ደሞ ማባላት የለባቸውም። አላህን ልትፈሩ ይገባል። ወላሂ እነሱ እንዴት ሆኖ ስራ እንዴት ሆኖ ሰርቶ እንደሚያገኙ ያንን ብር በአሁኑ ሰዓት ስደት ያሰረሰው ቀርቶ እነሱ እንኳን ሰርቶ አሉ ሰውድ አረቢያ ስደት የሰረሰው ቀርቶ ያልሰራ የራሱ ይረዳል በአሁኑ ሰዓት ያውቃል ስደት ላይ እንዴት ብር እንደሚመጣ ስለዚህ ያለውን ነገር በተግባር በሀቅ ሊሰሩ ይገባል የሌላውንም ስም አታጥፉ እና አሁን ከሚሴ ሚናምን እዛ ያሉ ዩቱበሮች በአጠቃላይ ነው ስማቸውን ያጠፋቸው እቺ እቺ ሀራማኔ የሆነች ማለት ነው

አራውዝ ቢላላን ልትፈሩ ይገባል። ወላሂ በረካም አይኖረም ካላታት አንድ ቀን ሀብት ሊጠፋ ይችላል። ወላሂ መቼ እንደምንሞት አናቅም። ስለዚህ ስራችን በሀቅ ማስራት አለብን ሚላችኋለሁ፣ መልክቴ ነው። ላይክ ሼር እያደረጋችሁ አድርሱላቸው ይሰማሉ መቼም እና ይሄ በደነ እየሄደን አንጥፈን ምናምን እየመጠን ነበር። መጨረሻ መጨረሻ ላይ ይሄ ምን እንመለሰው ማለት ነው ድምፅ አጥፍቼ ነው እኔ ሪካርድ ማውራት ፈልጌ ድምፅ አጥፍቼ ሪካርድ እያደረኩ ያለሁት ማለት ነው። እና ሀላባ ላይ የትም ገጠራማ አካባቢ ነው እኔ በብዛት ሰርፕራይዝ ማድረገው ገጠር ለገጠር ስለሆነ መካከለኛ ነገር ነው። በትንሹ ቤተሰቦቻችሁን ማስደሰት ማለት ነው። ያ አንዶር ብራችሁ ቢያንስ እንደዚህ ቤተሰቦቻችሁን ፏፍሽ ያርግታችሁ ማስደሰት ሙሉ በሙሉ እንደዚህ ደስ ይላል። ስለዚህ በትንሹ ቀለል ያለ ነገሮች ናቸው። እኛ ሱቅ ያሉ ማዘዝ የሚትፈልጉ በዚህ ቁጥር ይዘዙ የትም አደርሳለሁ ሀላባ ላይ እላችኋለሁ። ዶች